ሃይማኖት ለጸናለት ሰው ሁሉ ነገር ይቻለዋል። ሃይማኖት ማን ነው ሲባል፣ በአጭር ቃል ሃይማኖት እግዚአብሔር ነው። ሃይማኖት ላለው ሰው ሁሉ ይቻላል ማለት እግዚአብሔር ላለው ሰው ነው። እግዚአብሔር ያለው ሰው እግዚአብሔር በልቡ ላለው ሰው በኑሮው በአንደበቱ፣ በሁለንተናው እግዚአብሔር ያለው ሰው ሁሉ አለው። በዚህ ዓለም ሁለት አይነት ሰዎች አሉ ይላል ቅዱስ ዮሐንስ አፈወርቅ አንደኞቹ ከአንዱ ክፍል ያሉት ደሃ ናቸው ሀብታም የሆኑ ይመስላቸዋል። ሁለተኞቹ ደግሞ ሀብታም ናቸው ደሃ የሆኑ ይመስላቸዋል። ሁለት ሰዎች አሉ። ለድሆችም ድህነታቸውን ልናስረዳቸው፣ ለባለጸጎችም ባለጸግነታቸውን ልናስረዳቸው ይገባል። ደሃ ሆኖ ሀብታም የሆኑ የሚመስላቸው የሚባሉት ልብስ ለብሰው ከጸጋ እግዚአብሔር የተራቆቱ፣ ምግብ እየበሉ ነፍሳቸው የተራበች፣ ሰው እየገደሉ ሰው እያጠፉ ጉልበታቸው ሰው እየደመሰሰ ነፍሳቸው ግን የደከመች፣ በዘመን ብዛት የታጀቡ፣ ከሰራዊተ መላእክትና ከቅዱሳን አንድነት ግን የተለዩ ደካሞች፣ በብዙ በልዩ ልዩ መልክ ያጌጡ የተዋቡ ነፍሳቸው ግን ከቁራ የጠቆረች የጨለመች የከረፋች የከፋች። እንዲህ ያሉ ሰዎች አሉ። ያወቅን ይመስላቸዋል፣ ግን አያውቁም። ለእነዚህ ሰዎች አልቅሱላቸውም በአማሩ በተሸለሙ በተጋረዱ ቤቶች ይኖራሉ፣ በሰማይ ቤት ግን ስደተኞች ናቸው። እንዲህ ያሉ ሰዎች ፍጹም የተዋረዱ ሰዎች ናቸውና ድህነታቸውን ንገሯቸው በጊዜ ባለጸጋ እንዲሆኑ ይላል ድሃ ሀብታም ሆነው ደሀ የሆኑ የሚመስላቸው ሰዎች አሉ። መልክ የላቸውም፣ በትሕርምት የጎሰቆሉ ናቸው። ሰማያዊ መልክ ግን አላቸው። ባሪያ ክርስቶስ የከበሩ ናቸው። ልብስ የላቸውም፣ ክርስቶስን ግን የለበሱ ናቸው። ምግብ የላቸውም፣ ቅዱስ ሥጋውን ክቡር ደሙን የበሉ ናቸው። ቤት የላቸውም፣ የብርሃን ቤት ግን አላቸው። ዘመድ የላቸውም፣ ቅዱሳን መላእክት ግን ሊረዷቸው ይፋጠናሉ። ለእነዚህ ሰዎች እልል በሉላቸው ይላል እንደዚህ በእውነት ለእንደዚህ ዓይነት ሰዎች ቀድስው ወለብእሲ ዘየሃመማ ለነፍሱ ሰውነቱን ላስጨነቃት ሰውነቱን ለገሰጻት ሰው ለዚህ ሰው ምስጋና ይገባዋል ይላል ኢሳይያስ ለጌታችን ለኢየሱስ ክርስቶስ ነው ፍጻሜው ግን እሱን ለመሰሉ ሰማይታት ሁሉ ለቅዱሳን ሁሉ የተነገረ ነው ስለዚህ እግዚአብሔር ያለው ሰው ሁሉ አለው ጥበብ አለው፣ እውቀት አለው፣ ጤና አለው፣ ሀገር አለው። ብቻውን ሁሉ ሁሉ ሆኖ ከሰራዊት ይልቅ አሸናፊ ነው እግዚአብሔር ያለው ሰው። ስለዚህ ለሚያምን ሁሉ ይቻላል ብሎ አንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ልጁ የታመመበት ሰው መጥቶ መምህር ሆይ ቢቻለህ እርዳ ይለው። ቢቻለ ትላለህ እንዴ? ለሚያምን ሰው ሁሉ ይቻላል አንታታምንም እንጂ ብሎት ነበረ ሃይማኖት ሰማያትን ምድርን አጽንቶ አኑሯል። ብዙ የማይቻሉ ነገሮች በተፈጥሮ ያልተቻሉ፣ በእውቀት ያልተቻሉት ነገሮች በእምነት ተችለዋል። እንደ እውቀት ሰው ካረጀ በኋላ አይወልድም ሴት ከአባ አምስት ዓመት በኋላ ወንድም ዘጠና ዓመት ሞልቶት አይወልድም። እንደ እምነት ግን ተችሏል። እንደ እውቀት የሌለ ነገር አይመጣም። ካለ ነገር ያለ ነገር ይፈጠራል። ያለውን እንጨት አጋጭተን ወንበር ጠረጴዛ እንሰራለን። ከሌለ ነገር ግን ያለ ነገር ማምጣት አይቻልም። እንደ እምነት ግን ይህ ዓለም አልነበረም መጣ። እግዚአብሔር የሚያስደንቀን ያለውን ዓለም መጠበቁ ሳይሆን የሌለውን ዓለም ማምጣቱ ነው። ሰውም ጠበኩ ይላል፣ ሰራዊትም ጠበኩ ይላል፣ አጥርም ቤት ይጠብቃል ይባላል። እግዚአብሔር ግን ያለን የሚጠብቅ ብቻ ሳይሆን የሌለንም የሚጠብቅ ነው። ቅዱስ ጎርጎሬዎስ ታር ዘይዘራው ከ ታስተጋዱ ታር ዘይዘራይከ ታስተጋዱ ዘይዘራውከ አንተ ያልዘራኸውን ታጭዳለህ ያልበተንከውን ትሰበስባለህ ብሎ አንድ ጨካኝ ባሪያ ለእግዚአብሔር የተናገረውን ሲተረጉ ምን ይላል? መክሊቱን ሰጥቶ መክሊቱን ከቀበረ በኋላ አንተ ክፉ ባሪያ፣ ለምን በሰጠው መክሊት አላፈራህም ቢለው፣ አይ አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ እንደሆን ካውቄ ፈርቼ መክሊትን ወስጄ ጉድጓድ ቆፍሬ የቀበርኩት ብሎት ነበረ። ታዲያ ምን አለው? ከአምረን ኒኑ ከመልስ እኔ ጨካኝ ሰው እንደሆንክ ታውቀኛለህ፣ ካልበተንኩት ካልዘራሁት የማጭድ ካልበተንኩት የምሰበስብ እንደሆንክ ታውቀኛለህ። ካልወከኝ ለምን ትያገባይ ከወርቄ ውስጥ ለምንድን ነው መክሊቴን ያልመለስክልኝ? ብሎት ነበረ። ታዲያ ይህን ሊቁ ቅዱስ ጎርጎርዮስ ሲናገር ይሄ ሰውዬ እግዚአብሔርን ወቅሶታል። ያዘራውን ታጭዳለህ ያልበተንከውን ትሰበስባለህ ብሎ ወቅሶታል። እሱ የረቀስኩ መስሎት ነው እንጂ እውነቱን ነው። እግዚአብሔር ያልዘራውን የሚያጭድ ነው። እግዚአብሔር ያልዘራውን ያጭዳል፣ እግዚአብሔር ያልሰበሰበውን ያልበተነውን ይሰበስባል ይላል። ምስጢሩ ምንድን ነው? እንዴት ነው እግዚአብሔር ያልዘራውን ያጭዳል? እግዚአብሔር ያልበተነውን ይሰበስባል? አዎ ይላል። እንዴት ሰው ከበቀለ እንጨት ቤት ይሰራል። ሰው ከበቀለ ልጥ ገመድ ፈትኖ ቤት ይሰራል። ሰው ነገር ግን ሰው ከበቀለ እንጀራ ይጋግራል፣ ቂጣ አቆሎ ያዘጋጃል፣ ካለ ነገር ነው። እግዚአብሔር ግን ያልዘራውን ያጭዳል፣ ማለት የሌለውን አለ ከሌለ ነገር አምጥቶታል። ካለ መኖር ማምጣቱ ያልዘራውን ማጨድ ነው። ስለዚህ እግዚአብሔር እውነትም ያልዘራውን የሚያጭድ የሌለን የሚያመጣ ካለ መኖር ወደ መኖር። አሁን በጣም ዝም ብላችሁ አስቡ። ስትፈሩ፣ ስትደነግጡ፣ ምን በላ ስትሉ እሞት ይወድ ብላችሁ ስትፈሩ ድንግጥ ድንግጥ ሲለን ይሄን ማሰብ አለብን። እግዚአብሔር ይሄን ዓለም ከየት አመጣው? ለዚህ ሰማይ ቦተር አልነበረው፣ ለዚህ ምድር አዳራት አልነበረው። አልነበረን መጣ። እግዚአብሔር ያልዘራውን የሚያጭድ የተዘራውን ማጨድማ ገበሬ የሚችላል። እግዚአብሔር ግን ያልዘራውን ያጭዳል፣ ያልበተን ይሰበስባል። እንደገና ደግሞ ተመልከቱ፣ ያልሰጡትን ተቀበልኩ ይላልና እውነትም እግዚአብሔር ያልዘራውን አጭዳል ይላል፣ ያልሰጡትን ተቀበልኩ ይላል። ለምሳሌ ለእግዚአብሔር እኛ አብልተነው እናውቃለን። እግዚአብሔር አጠጥተነው እናውቃለን። አሁን ዛሬ ዝክር ይዘከራል። ከዚያ ዝክር እግዚአብሔር ይቀምሳ አይቀምሳ? ከዚያ መጠጥ እግዚአብሔር ይቀምሳል አይቀምሳ? እኛ ከዘራ ነው ቤት እግዚአብሔር እንግዳው ነው ይስተናገዳል። እግዚአብሔርን ታማ ያስታመመው ማለት ነው። እግዚአብሔርን ታስሮ ይጠየቀዋል። እግዚአብሔር ተረቦት ያበላው ማለት፣ እግዚአብሔር በርዶት ያለበሰው፣ እግዚአብሔር ቸግሮት ያበደረው ማለት ነው። እግዚአብሔር ተገፍቶ የፈረደለት ማለት አንዳችም እንኳን የለም ግን ዘገበርክሙ ለአሐዱ እምእሉ ሊተ ገበርክሙ። ለሱ ሳናደርግለት ያልዘራውን ያንበተለውን ይሰበስባል። ለሱ ሳናደርግለት ለወንድማችሁ አድርጋችኋልና ለኔ አደረጋችሁልኝ ብሎ ያላደረግንለትን አደረጋችሁልኝ የሚለውና ነውና፣ እግዚአብሔርማ እውነትም እንዴ የሚያደርግ ነው ይላል። ሸራ አምላካችን እግዚአብሔር ስሙ የተመሰገነ የሆነ ታዲያ፣ እግዚአብሔር ያለው ሰው ሁሉን ይችላል። በሃይማኖት መካንነት ተችሏል። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ አንዲት ጠጠር ወደ ውሃ ብኖረው ጠጠሪቱ ትሰጥማለች። ግን ይሄ ሁሉ አለም ያለው በውሃ ላይ ነው። ለምንድ ማንሰጥ ነው? በእግዚአብሔር ከሆነ ይቻለ። እግዚአብሔር ቻል ካላለት አንዲቱ ጠጠር ባሉ ትቀት ጥልቅ ትላለች። እግዚአብሔር ቻል ስላለው ግን ዛጽና ለምግድ በማይ ይሄ መሬት ያለው ከውሃ ላይ ነው። አንሰጥም። በሱ ጸንተን እንኖራለን። እግዚአብሔር ቻል ሲለው ሁሉ ይችላል። እግዚአብሔር ቻል ካለው ጠጠርም ተዋግቶ ይገላል። እግዚአብሔር ካላለው ደግሞ ሰራዊት ማመድ የሆነ ነው። እግዚአብሔር ተናገር ሲለው ድንጋይ የሚናገራል። እግዚአብሔር ብሎ እግዚአብሔር ብሎ መቅደስ ድንጋይ መቅደስ ሆኖ ይኸው ዛሬ እየቀደሰ ነው። እግዚአብሔር አለን ሲል ደግሞ እንደ እግዚአብሔር ፈቃድ መኖር ሳል ሰው ድንጋይ ሆኗል። ዛሬ እግዚአብሔር ብሎለት እንቀመጥበት የነበረ ድንጋይ በቅዱስ ላሊበላ ጸሎት መቅደስ ሆኖ ሰው ይቀድሳል። አደ ደግን ብሎ ደግሞኛ ዛሬም ድንጋዮች ሆነናል። ተነግረናል ይሰማል። ቀዝቃዞች ነን የሃይማኖት ወኔ የለንም። እግዚአብሔር ስትሰደብ ዝም ነው የምንለው። ዝም ብለን ቁጭ ብለን እንበላለን፣ ጠጣለን፣ ይመሻል ነገር የሀገር ጉዳይ አስጨንቀን የቤተክርስቲያን ጉዳይ ያስጨንቀን። ለሀገርና ለቤተክርስቲያን መጨነቃት ስጠርቶ ለራሳችን ነው የተጨነቅንበት። ለራሱ ያልሆነ ህዝብ ለሀገር ይሆናል ብላችን? ለራሳችን እኮ አልሆንም። ነፍስ እርባታል፣ ስጋውን ግዛ ሀረ፣ ማን ይሰማል? ነፍስ ጠምቷታል ደሙን ጠጣ፣ ማን ይሰማል? ተራቁተሃል፣ ክርስቶስን ልበስ፣ ማን ይሰማል? አሟሃል፣ እባክህ በንስሐ አታከ፣ ማን ይሰማል? ሰው ከሰማይ ቤት ተሰደድ ሚሰማይ ሰው ድንጋይ ሆነ፣ ድንጋይ ሰው ሆነ። ላሊበላ እንደምታዩት ድንጋይ ሰው የሆነበት አገር ነው። ላሊበላ ምን ማለት ነው? ይሄ ድንጋይ ከሰው ወልጦ ይመሰክራል፣ ከሰው ወልጦ ይናገራል፣ ከሰው ወልጦ ይቀድሳል። ግን እዚህ ያለ ነው፣ ወጣቶች ግን እንደዚያ ናቸው። ጋት ኮፕሬሶ ይልሰን ምን ይመጣ እንዳትሉ ወጣ ታውም ላሊበላ የምትኖሩት እንደዚህ ድንጋይ ናቸው። እንደዚህ አሁን ወደ መቅደስነት እንደለወጡ ቅዱስ ላሊበላ መቅደስ ድንጋይን መቅደስ አድርጓል። ድንጋይ የሆነ ልጆቹን እኛንም መቅደስ ለመሆን ያብቃል። ሰው የእግዚአብሔር መቅደስ ነበረ፣ እረከሰ። ዛሬ የኃጢአት ማደሪያ ሆኗል። በእውነት ማለት እግዚአብሔር ሲል ድንጋይ ሰማይ ሆነ። ላሊበላ ማለት በኢትዮጵያ ያለ ጽርሐ አርያም በኢትዮጵያ ያለ ገነት በኢትዮጵያ ያለ ብሔረ ሕያዋን በኢትዮጵያ ያለ ብሔረ መላየት ሰባቱ ሰማያት ላሊበላ ውስጥ አለ። እንደምታውቀው ቻልሲን ነው። አሁን እግዚአብሔር ያሳያችሁ። በመጽሐፍ ቅዱስ ተጽፏል። እኔ አሁን መጽሐፍ ቅዱስ ስንማር ከሚደንቀኝ ነገር መካከል እግዚአብሔር ነው እንዴ እንዲያርገው ወርዱን እንዲያርገው ቁመቱን እንዲያርገ መርከብ ስራ ነው ይላል። አሁን ለኔ ቢነግረኝ እንዴት አርገ ይልገጣ ጥሞ ነው ላይ አሁን እግዚአብሔር እንዲያርገ ገጣጥም ቢለኝ አይቻለው፣ እንዲያርገ መርከብ ይቻላል። አሁን የኖን ኖ ከሰራው በኋላስ ቢሆን እንዲያርጋችሁ ግጠሙ ብንባል መግጠም እንችላለን። አንቺንም ተመልከቱ። አይቻልም። ከአንድ መቅደስ ሰማይ ልቀርጻለሁ ብሎ ማሰብ እንዴት ይቻላል? ለሚያምን ግን ይቻላል። እምነት ላለው ከአንድ ድንጋይ ሰማይ ይሰራል። ቅዱስ ላሊበላ ምድርን ሰማይ አደረጋት። እኛ ደግሞ ምድርን ሲሆን እያደረግ ነው። እንዲህ አለ ቅዱስ ሳዊሮስ፣ ወኮነ ሰማይ አለመ ወአለምሂ ሰማይ ወኮነ ወስባት ተመልከቱ። ለዘወደ በምስጢር ዘይትረከብ ወለደቶ ቅድስት ድንግል በምስጢር ዘይትረከብ ወሰባትኒ በውስተ ሰማይ ኮነ በዲ በምድር ይላል። እነሆ ዓለም ሰማይ ሆነ ዓለምን ሰማይ ሆነ ሰማይ ዓለም ሆነ ይላል የኮነ ሰማይ ዓለም ሰማይ ዓለም ሆነ አለ ዓለምኒ ሰማይ ኮነ ዓለም ደግሞ ሰማይ ሆነ አለ። ይሄ ተከለ የተፈጸመው አንደኛ በክርስቶስ ልደት ነው። ሁለተኛ በቅዱስ ላሊበላ ዘመን ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል። ዓለምን ሰማይ ሰማይን ዓለም ያደረገ ብቸኛው ንጉሥ ቅዱስ ላይ ይበላ ዓለምን ሰማይ አድርጎታል። ለምን ሰማያትን አምጥቶ እዚህ አሳይተናል። ስንሞት ብቻ ነበርኩ የምናየው መንግስተ ሰማያት። መንግስተ ሰማያትን ማየት የሚቻለው ሙታንም ለዚያውም ከጸደቅ ነው። እንደሞትን እንኳን አናየውም። ገና ደግሞ ክርስቶስ ሲመጣ ነው። መቆያችን ገነት ነው። እግዚአብሔር ለኢትዮጵያ ከዋለላት ውለታ መካከል በሰማያት ሂደን የቅዱሳን መላእክትን ማህሌት መንግስተ ሰማያት ገብተን ከመቅመሳችን በፊት እስከዚያ ባረወልነት በቅዱስ ያሬድ ዜማ ስትቀምሱት ቆዩ። የሰማዩን ማህሌት ቀመሱት፣ በሰማይ የምትኖሩት ኑሮ ማለት ይሄ የቅዱስ ያሬድ ማህሌት ነው ብሎ አቀመሰን። የማይቋረጥ አሁን እንደምታውቁት በዓለ ሃምሳ ነው አለ። አበቃ ብን አላላችሁም? አበቃ። ሰሞኑ እንግዲህ ጾም መጣ። ነገ ሰነበት፣ በዓለ ሃምሳ ስለምድ ሳናቋረጥ የምንበላው እግዚአብሔር ባብይ ጾም ገፍቻችኋለሁና ልካሳችሁ ብሎ አይደለም እኮ ለምንድን ነው ጋር ጋምሳዲስ ረቡዕ ዓርብም የምንበላው ለማይቋረጠው ለመንግስተ ሰማያት ረፍት አራወንት ሆናችሁ ብለው ቅምሻናት። አሁን እናንተ አርባ አምሳ ቀን በላችሁ ብላችሁ ደስ ብሏችኋል። ይሄ ማቃጥራግ ነው ፎቆሪ ቁርጠት፣ ራስ ፍልጠት የሌለበት ምግብ ያለበት የማይቋረጥ እረፍት እሰጣችኋለሁ ለማለት ነው። ስለጾማችሁ ፈንታ ስለድካማችሁ ፈንታ ስለራባችሁ ፈንታ የማይቋረጥ እረፍት ያለበት ሀገር እሰጣችኋለሁ ለማለት ነው። ሳናቋረጥ እንድንቀም ሲያደረግን ስለዚህ ነው። እንደዚሁም ሁሉ መንግሥተ ሰማያት ፀሐይ፣ ጨረቃ፣ ከዋክብትን የማትፈልግ ብርድ የሌለባት፣ ረሃብ የሌለባት፣ ከገቡ መውጣት ካገኙ ማጣት የሌለባት፣ አንተ ትልቅ ሰው ነህ በላይ ቁጭ በል፣ አንተ ትንሽ ሰው ነህ በታች ቁጭ በል የማይባልበት፣ አንተ ንጹህ አለበስክም፣ አንተ ንጹህ ለብሳ የማይባልበት፣ አንተ የገል የዘር ነህ አንተ የነገል ይገዝር ነህ የማይባልበት፣ አንተ ሊቅ ነህ፣ አንተ ደንቆረ ነህ የማይባልበት፣ አንተ ሹም ነህ አንተ አልተሾምክም፣ አንተ ባለጸጋነ፣ አንተ ደሃነ፣ አንተ ትምራ፣ አንተ አልተማርክም የማይባልበት እኩል ሰው ሁሉ ክርስቶስ መስሎ ወይ ከኩሉ ተመልከቱ ላን ተመልከቱ አደ መሬት ለሃዱ ነው ላንድ ረኛ ለክርስቶስ አንድ መንጋ የምንሆንበት ወይ ተፈው ሀገር ተመልከቱ ፀሐይ ወር ሀያብል ሁላቲ ያቻገራል ተመልከቱ ፀሐይን አብሪልኝ ጨረቃን አብሪልኝ ከዋክብትን ድመቁልኝ የማትል ክረምት እና በጋ በጋና ክረምት ማልትና ሌሊት ብርድና ሐሩርና ቁር የማይፈራረቁባት ደዌና ጤና የሌለባት ማግኘትና ማጣት የሌሉባት ለብሶ መራቆት የሌለባት ሀገር ለመስጠቱ ማስረጃ የሆነ ዘንድ የቅዱስ ላሊበላ መቅደስ የመንግስተ ሰማያት መያዣ ነው። የመንግስተ ሰማያት አረወን ነው። በሃይማኖት ሰማይን አምጥቶ ከምድር ሰራው። በሃይማኖት በሃይማኖት ሰማይ ወደ ምድር ወረደ። በእውነት በቁሙ በቁሙ ቅዱስ ዮሐንስ በራዩ ወሪክዋ ሪኩ ጋር ተመልኮ ሀገር ሰ ቅድስት ወደ ሀገር ሰ ቅድስት ሀዳት ኢየሩሳሌም ሪኩ ጋር እንዘ ተወርድ እምሰማይ ወተውበት ለጓለ መሃው ወስርጉት ይቲ ከመመራት ለምታ ይላል ታላቂቱ ኢየሩሳሌም አለ ራእየ ዮሐንስ ምዕራፍ 20 ላይ ሲናገር ተመልከቱ። ወሪኩ ሰማይ ሀዲሰ ወምድር ሀዳሰ እስመሰሰለ ሰማይ ቀዳማዊ ወምድርኒ ቀዳማዊት አሮየው ሰማይ አለፈ። አሮዬቱ ምድር አለፈች፣ አዲስ ሰማይ አዲስ ምድር አየሁ አለና፣ አዲሲቱ ኢየሩሳሌም ከሰማይ ወደ ምድር ስትወርድ አየዋት ይላል። ቤተ ክርስቲያን ተሰጠች፣ ድንግል ማርያም ለሰው ልጆች ተሰጠች ማለቱ ነው። በቁሙ ግን በሰማይ ኢየሩሳሌም ክርስቶስ ከመጣ በኋላ በቀኙ ለመቆም ካበቀን፣ ዓለም ሳይፈጠር የሰራሁላችሁ መንግስተ ሰማያት ውረሱ ብሎ ከማስረከቡ በፊት ቅዱስ ላሊበላ ሰማይን አውርዶ ኢየሩሳሌም ሰማዊትን አውርዶ ያሳየን የሃይማኖት መስታወት ነው። እሱን የሰራልን እግዚአብሔር የተመሰገነ ይሁን። ለጊዜው በእውነቱ እንዲላ አባቶቻችን ይሏል። ምን ያሉ መሰላችሁ በወንጌል መራይከነ ወበነቢያት ናዘዝከነ በአዲስ ኪዳን ስጋ ለብሰ እስከምታድደን ድረስ በነቢያ ስታጽናና መንግስተ ሰማያት ገብተን ፍጹም እረፍት እስከምናገኝ ድረስ በቅዱስ ላሊበላ መቅደስ ሲያጽናናል ሊቆይ አስቧል። እግዚአብሔር ማለት ነው። የቅዱስ ላሊበላ መቅደስ መጽናኛችን ነው እና ሁሉ ይቻላል። ይህን ያደረገው በእምነት ሁሉን ችሎ ነው። ቅዱስ ላሊበላ በእምነት የቻላቸውን ሶስት የማይቻሉ ነገሮች ልናገር እና ስለ እንጽ አንድነ ተናገር ትምህርት ንጠቀላለው ብፁህ አባታችን አስተካክለው የኔን ደግሞ አያስተምሩናል አላችሁ ይሆን እግዚአብሔር ከሁላችን ጋር ይሆን እንደምታውቁት አባ ጊዮርጊስ ዘጋስጫ አብርሃምን ሲያመሰግን እንዲህ ብሎ ይናገራል። አብርሃም ሶስት ጸጋ አለው ይላል። ሶስት ጸጋ፣ አንደኛው ምንኩስና፣ ሁለተኛው ሰማይትነት፣ ሶስተኛው ባለ ትዳርነት ነው። አንድ ሰው ነው ግን ሶስት ክብር አለው። ስለዚህ አብርሃም መነኩሴ ነው። ደግሞ መነኩሴ ያገባ እንዳትሉ። ደግሞ እንደዚያ ስላችሁ ብዙ ችግር እኮ ነው። ስለዚህ ተመልከቱ በመጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 11 ላይ ጭልፊት አይበላም ይላል። ጭልፊት አይበላም ማለት ምን ማለት ነው? ጭልፊት አይበላም ማለት የሚረባውን ሳይሆን የማይረባውን ኃይለቃል ሞጭልፎ የሚሄድ ሰው አይጸድቅም ማለት ነው። ሰምታችሁ። ጭልፊት አይበላም እንጂ ስለ ጭልፊት ሊወራ ተፈልጓል። ምስጢሩ ጭልፊት አይበላም ማለት እሺ፣ አክሱ ነው ቃል ነጥ ቆሚሮት ሰው አይጸድቅም ምስጢር የሚይዝ ነው እንጂ ማለት ነው። ስለዚህ ጭልፊት እንዳትሆን ማለት ነው። ስለዚህ ምን አለ አብርሃም ዘመዶቹን ጥሎ ከካራል በመሰደዱ የመነኮሳት አባት ነው ይላል። እግዚአብሔር አብርሃምን ተገዘርልኝ ብሎታል። አብርሃም ወደማያውቀው ሀገር ነው ሄደ። ወደማያውቀው ሀገር በመሄዱ ለመነኮሳት እግር እንጂ ሀገር የላቸውም ይላሉ አባቶች። አባክቸር መነኮሳት እግር ያላቸው እንጂ ሀገር የላቸውም። ዘመዳቸውን ማያውቁም፣ ዘር ማይቆጥሩ። እንዲሁም አንድ ባይታዊ በበረሃ እየኖረ አባትህ እኮ ሞተ ቢሉት ኳንከ ጸራፌ እስማ እይመውት ለአለማ ለምን ትሰድበኛለህ የኔ አባት አይሞትም ማለት ምን ማለት ነው? አባቴ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። አባቴ እግዚአብሔር ነው፣ የሚሞት ዘር አትፍጠርልኝ፣ የኔ ዘር በሰማይ ነው ብሎ መናገሩ ነበረ። ስለዚህ አብርሃም የማያውቀውን ሀገር ምን አደረገ? የሚያውቀውን የሚያውቀውን ሀገር ትቶ ወደማያውቀው ሀገር ሄደ። በዚህ አብርሃም የመነኮሳት አባት ነበረ በስደቱ ቅዱስ ላሊበላ በስደቱ በጸሎቱ በትርምቱ የመነኮሳት አባት ነው በእውነት ማለት ነው። ለእኛም ለመነኮሳት ተስፋችን ነው። ቅዱስ ላሊበላ አግብቶ እንደመነኩሴ የኖረ ነው። ከዚህ የተነሳ የመነኮሳት ክብር አለው። አብርሃም ሲገዘር ደሙን አፍስሷል። ደሙን በማፍሰሱ ደግሞ የሰማይታት አባት ነው። ቅዱስ ያህል በላ አባታችን ከወንድሙ ተገርፎ በፋፈሰሰው ደግሞ ደግሞ የሰማይታት አባት ነው። የሰማይትነት ክብር አለው። ለሚገፉትም መጠጊያቸው ነው ማለት ነው። ከቅድስት ወለተ ክብራ ደግሞ ጋር ኑሮ ዘር ቡሩክ በመተካቱ እንደገና ደግሞ ከእሷ ጋር በአንድ መጋረጃ ኑሮ ቅዱስ ስራ በመስራቱ ደግሞ የባለ ትዳሮች አባት ነው። ስለዚህ ቅዱስ ላሊበላ የመነኮሳት መጠጊያቸው፣ የሰማይታትም በጸሎቱ ረዳታቸው፣ የባለ ትዳሮችም ደግሞ ጥጋቸው ነው። ለምንሰደደው ስደታችን ለመነኮስ ነው ምንኩስናችን፣ ላገባችሁም ትዳራችሁን ቅዱስ ላሊበላ ይባርክልን። ለሚያምን ሰው ሁሉ ይቻላል። አንድ ሰው አንድ ስራ በስራት አቅቷል። ለእኔ ለራሴ ምንኩስና ይከብዳኛለን፣ ግን እሱ አግብቶ የምንኩስናን ኖሮ ይኖራል። ላገባችሁት ብቻ ትዳርን እንኳን መያዝ አቅቷቸዋል። አንድ ሴት ይዞ መኖር በዚህ ዘመን ለወንዶች ሰማዕትነቱ ነባቸዋል። አንድ ባል ይዞ መኖር ሰማዕትነቱ ነባቸዋል። ቅዱስ ላሊበላ ደግሞ ትዳርም እያለ ደግሞ ሰማዕት ነው። እኛ ከየቱ ልንጠጋ ነው? ወይ ትዳሩ አልተሳካ፣ ወይ ምንኩስና አልተሳካ፣ ወይ ክህነቱ አልተሳካ። በዚህ ዘመን ሶስት የደፈረሱ ምንጮች አለ፤ ክህነት፣ ትዳርና ምንኩስና ናቸው። ሀገር ሰላም የሚሆነው እነዚህ ሶስቱ ምንጮች ንጹሕ ሲሆኑ ነው። ከንጹሕ ትዳር ንጹሕ መነኩሴ ይገኛል ከንጹህ መነኩሴ ንጹህ ካህን፣ ንጹህ ሊቀ ጳጳስ፣ ንጹህ ፓትሪያርክ ይመጣል። ከደፈረሰ ትዳር ንጹህ ካህን አይገኝም፣ ንጹህ ምንኩስና አይገኝም። ካለጻ ምንኩስና ንጹህ ጳጳስ ሊገኝ አይችልም። ሶስቱ ምንጮች ደፍርሰዋል። ስለዚህ በእውነቱ አባቶች የቅዱስ ላሊበላ ከሆናችሁ፣ ወጣቶችም እርኩሰታችሁን ትታችሁ በየቦታው ፈረንጆቹ እዚህ ሲጎ ሊጎበኙ እየመጡ የሚያስተምሯችሁን እርኩሰት ትታችሁ እንደ አባታችሁ እንደ ቅዱስ ላሊበላ ወይ የተቀደሰ ትዳር ተጠጉ ወይ ተሰደን አላማ ረብ መከራም ሳይቀርብን መንግስተ ሰማያትን ማጠቅ ከአንዱ እንድንጠጋ አምላክ ቅዱሳን ይርዳል። ለሚያምን ሁሉ ይቻላል። እሱ አምኖ እነዚህ ሁሉ መከራዎች አላቸው። መርዙንም ቻለው፣ ግርፋቱንም ቻለው፣ ስደቱንም ቻለው፣ መከራ መቀበልን ቻለው፣ መንገድ መድከሙን ቻለው። መንገድ ሲሄድኳን ድክም ሲለው እንቅልፍ ስትመጣበት የስጋ ባህሪ ነውና ቅዱስ ገብርኤል አምሮ አያችሁ፣ ሃይማኖት ከመላይት ጋር ያዛምዳል። ማረፍ ሲፈልግ ቅዱስ ገብርኤል እኔም ደክሞኛል ትንሽ ልረፍ ይለው ነበር። ቅዱስ ላሊበላ እንዲያል አብሮት ገደም የሚል ነበረ። ሃይማኖት ላለው ሰው መላእክት ያሳርፉታል። እኛ እኮ ማረፊያ ያጣነው እምነታችን ቀዝቅዞ ነው፣ ወርደን ነው፣ ከቅዳሴ ከጊራን ከጸሎት ከቁርባን ታተን ነው። ከተፈለግንበት ቦታ እንድንገኝ አምላከ ቅዱሳን ይርዳናል። እንግዲህ ሃይማኖት ሲኖር አሁን ይህንን መቅደስ አንዷን መስኮቱን፣ አንዲቱን መስኮት የኢትዮጵያ ሰዎች በሙሉ ቢሰበሰቡ መስራት አይቻልም። የዓለም ሰው ዘጠኝ ቢሊዮን ወይም ሰባት ቢሊዮን የደረሰዎች ቢሰበሰው ይህ መቅደስ አይሰራው። ሃይማኖት ሲኖር ግን ብቻውን ይህ ሁሉ መቅደስ ሰራ፣ ብቻውን የቻለውን እኛ ተሰብስበን ምንም አቅቶናል። እግዚአብሔር አንድነታችን የሁላች። እግዚአብሔር ከኛ ጋር ሲሆን አንድ ሰው እንደ ብዙ ሰው ይሆናል። እግዚአብሔር ከኛ ሲታጣ ደግሞ ሰራዊት የአንድ ሰው ያህል ሀይል ያጣል። እግዚአብሔር ከሁላችን ጋር ይሁን። በሃይማኖት ሁሉ ይቻላል። አምነን ለመጠቀም ያብቃል። መስዋዕት ለእግዚአብሔር ይቆያል።